አይሞክሩሽ ምክንያቱም እንግዲህ ሁላችንም እንደምናውቀው ሴት ልጅ ቤተሰቧን ትታ ትዳሬ ብላ ወደ ትዳሯ በምትሄድበት ሰዓት ያው አንዳንድ ችግሮች ያጋጥማሉ። ለሴት ልጅ ደግሞ ቤተሰብ ወሳኝ ነገር ነው እና እንግዲህ አሌክስም ዴዚን ከቤተሰቦቿ ጋር በተለይ ከእናቷ ጋር ታርቀው ያለውን ችግር ፈታችሁ ተመርቃችሁ እናንተን ብትወጡ የተሻለ ነው ብዬ ነው የማስበው። እንግዲህ አሌክሱ ደስታህን እግዚአብሔር አምላክ ጨምሮ ጨማምሮ ይስጥህ ነው ማለት የምፈልገው። በጣም ደስ ብሎታል። እናቱም በጣም ደስተኛ ናቸው። እውነት ለመናገር ፋሚሊ ሲገናኝ ከፋሚሊ ጋር እንደዚህ አርፍ ጊዜ ስታሳልፉ በተለይ ደግሞ በአብዛኞቻችን በህፃነታችን ነው ወደ ስደት የወጣ ነው ረጅም አመቴ የቤተሰብን ያለ ማግኘት ከቤተሰብ ጋር አብሮ ያለማሳለፍ ብዙ ብዙ ነገሮች አሉና እነዛ ነገሮች አሁን አሌክስ ተሳክቶለት አላማውን አሳክቶ ምናምን በቃ አለ አይደለ? እንደዚህ ቤተሰብ አምጥቶ እሱ ጋር ምናምን እንደዚህ ከቤተሰቦቹ ጋር ደስተኛ ሆኖ ሳየውን የሆነት ለመናገር በጣም ነው ደስ ያለኝ። በተለይ ህጻኑ ጋር እየተጫወተ ነበረ ምናምን ነገር እና በጣም ደስ የሚል ጊዜ ነው እያሳለፈ ያለው ማለት ነው። አሌክሶ እንግዲህ በርታ፣ ጠንክር ጉዝ ልጅ ነ አደናቂ ነን። እውነት ለመናገር የምርጥ አርአያ ነህ። እንደ አንተ አይነት ምርጥ አርአያ ወጣት ለሀገራችን ጠቃሚ ነው። እንዳንተ አይነት ወጣቶችንም ያብዛልን። ያንተንም ፈለግ የሚከተሉ ወጣቶች ያብዛልን ማለት ትፈልጋለህ። ደስ የሚል ጊዜ ነበር ቲክቶክ ላይ እያሳለፉ እየነበሩት። በጣም ደስ ይላል። አሌክሶ በርሳ ጠንክር። እንኳንም ደስ አላችሁ፣ የቤተሰብ መገናኘት የሚያስደስታችሁ። እንግዲህ ቻናልን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ነገር ሲኖር ይዘን እንመጣለን ማለት ነው። እንግዲህ ደዚም መከፋትሽን ትተሽ ደስታን ፈጣሪ ነው ማለት የምንፈልገው እና ደግሞ ደዚ መጣ ከአሌክስ እናት ጋር እንደምትገናኝ ተስፋ እናደርጋለን፣ እንጠብቃለን በጉጉት ከአሌክስ እናት ጋር ደዚ መጣ ተገናኝተው አብረው አሪፍ ጊዜ እንደሚያሳልፉ እንግዲህ ባለሙሉ ተስፋ ነን። አሌክሱ እውነት ለመናገር በጣም ነው ደስ ያለው። እናቱን በጣም ደስተኛ ናት። እንኳንም ደስ አለሽ ልጅሽን ከአምስት አመት ከስደት ከአምስት አመት በኋላ ልጅ ራሱን ችሎ ነይ እናቴ ብሎ በቃ አይደል፣ ደስ ይላል። ቤት አስተካክሎ ቤት ምናምን አድርጎ ልጅ ቤት ሄዳችሁ በቃ ልጅ ቤት ሄዳችሁ ጊዜ ማሳለፍ ራሱ በጣም በቃ እኔ እሷ ደስታ ነው የተጋባብኝ። እውነት ለመናገር የእናቱ ደስታ በጣም ነው ደስ ያለኝ ማለት ነው። እንኳንም እግዚአብሔር አምላክ ልጅሽን ከዛ ሁላ በረሃ ከዛ ሁላ ውቃኖስ ስንቱ የአሳራት ሆኖ የቀረበት ባህር በሰላም ልጅሽ ተሻግሮ በሰላም ጥሩ ሀገር ላይ ሆኖ ጥሩ ደረጃ ላይ ሆኖ እናቴ ኔ ብሎ ወደ እሱ መጋበዙ እውነት በጣም በጣም በቃ ማለት በጣም አስተዋይ ልጅ ነው። እንደ ወጣትነቱ አይደለም። በቃ በጣም ደስ የሚል ልጅ ነው። እውነት ለመናገር እኔ በፊት በተለይ ከዴዚ እናት ጋር በነበረው ግብግብ ሰዓት ያው ትንሽ በእሷ ጋር በነበረው ሰዓት አንዳንድ ነገሮችን ትንስል ወጣትነት፣ ምናምን እንደዚ አይነት ነገር ነበር የተሰማኝ። ግን አሁን ሳየው ስናየው አስተዋይ ልጅ ነው፣ ስርዓት አለው፣ በቃ ሁለ ነገሩ ደስ የሚል ልጅ ነውና እግዚአብሔር አምላክ እንኳንም ለእናትህ ለቤተሰቦችህ ሲል በሰላም ሁሉ ነገር በሰላም አርጎልህ፣ እንኳንም በሰላም ከቤተሰቦች ጋር ተገናኘህ፣ አሌክሱ አንተ ስለ እናትህን ስላገኘህ በጣም በጣም ነው ደስ ያለን። እኔ ለራሴ በጣም ነው ደስ ያለኝ በተለየ እናቱን ደስታ ሳይ በጣም ነው እኔ ራሱ ደስታው የተጋባቢ ማለት ነው። ደስ ይላል እንደዚህ ቤተሰብ ከረጅም ጊዜ ተራርቃችሁ ስትገናኙ። ሁላችንም እንግዲህ በስደት ያለን አላማችን ተሳክቶልን ሀሳባችን ተሳክቶልን እንደዚህ ከቤተሰቦቻችን ጋር ተገናኝተን ከፋሚሊ ጋር አሪፍ ጊዜ የምናሳልፍበትን ቀን ቅርብ ያደርግልን።